በዚህ የዩቱብ ቻናላችን ላይ ቪዲዮ ከሰራን ቆየን እና ላይክ በማድረግ ብዙ ሰው ጋር እንዲደርስ አድርጉ። ብዙ ሰዎች ጋር እየደረሰ አይደለም። እና በዛሬ ሁለት የተለያዩ ዩኒቨርሲቲዎች ጥሪ አድርገዋል። ያንን የምነግራችሁ ይሆናል። ከዛ በፊት ግን ለ2018 ፍሬሽማን ተማሪዎች እና ደግሞ ለ2017 ተምራችሁ አሁን ሁለተኛ ሴሚስተር ሁለተኛ ዓመት ላይ ሆናችሁ ራሱ ፍሬሽማን ኮርሶች ያልጨረሳችሁ አንዳንድ ኮመን ኩርስ ይኖራሉ እና እነዛን ነገሮች በቀላሉ የሚያስተምራችሁ ቲቶሪያል ክላስ አለ ኤፕላስ ቱቶሪያል ክላስ ማለት ነው። ኤፕላስ ቱቶሪያል ክላስ በጣም ቤስት ቱቶሪያል ክላስ ነው። በአነስተኛ በቅናሽ ክፍያ ነው። በአንድ ጊዜ ክፍያ ሙሉ ሴሚስተሩን የሚያስተምራችሁ ኤፕላስ ቱቶሪያል ነው። እያንዳንዱን ፍሬሽማን ኮርስ አማርኛ፣ እንግሊሽ አማሪክ የተብራራ ኖት፣ የተለያዩ ጥያቄዎችን ይሰራል። የቪዲዮ ቱቶሪያሎችን ይሰጣል። በደንብ በደንብ በተብራራ ሁኔታ ነው የሚሰጠው። ኤፕላስን ለማረጋገጥ የእናንተ ውጤት እንዲሆን የፈለጋችሁትን ዲፓርትመንት እንድትመርጡ ኤፕላስን ተቀላቀሉ። በ300 ብር ክፍያ ብቻ 8 ኮርስ ለአንድ ሴሚስተር የሚያስተምራችሁ ኤፕላስ ቱቶሪያል እዛ ላይ ከፍላችሁ መማር ትችላላችሁ። መማር የምትፈልጉ ተማሪዎች ፍሬሽማን የሆናችሁ ቴሌግራም ላይ አናግሩኝ። ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እዛ ላይ እኔን ብታናግሩኝ እንዴት መመዝገብ እንደምትችሉ የምነግራችሁ ይሆናል። በቀላሉ ተመዝግባችሁ መማር ትችላላችሁ። ሎጂክ በተለይ ሎጂክን ክሪቲካል ቲንኪንግ በደንብ ነው የሚያስተምሩት። ሎጂክን ክሪቲካል ቲንኪንግ በጣም አስቸጋሪ እንደሆነ ይታወቃል። እነሱ ጋ ግን ኤ ፕላስ ቱቶሪያል ጋ ግን በጣም ሁሉም ነገር ቀላል ነው። እዛ መማር ትችላላችሁ። ወደ ዛሬው ዜና ሲሄድ የተለያዩ ዩኒቨርሲቲዎች ጥሪ አድርገዋል። የእነዛን ዩኒቨርሲቲዎች ጥሪ የምነግራችሁ ይሆናል ማለት ነው። መጀመሪያ እንግዲህ ጥሪ ያደረገው ዩኒቨርሲቲ በትናንትናው እለት አምቦ ዩኒቨርሲቲ ነው። በ2018 ዓ ም የትምህርት ዘመን በትምህርት ሚኒስቴር አምቦ ዩኒቨርሲቲ የተመደባችሁ የሪሜዲያል ፕሮግራም ተማሪዎች የምዝገባ ቀናት ህዳር 29 እና ህዳር 30 2018 ዓም መሆኑን ዩኒቨርሲቲው አሳውቋል። የምዝገባ ቦታ የማህበረ ሳይንስ ተማሪዎች በዋናው ካምፓስ ማለት ነው። የተፈጥሮ ሳይንስ ተማሪዎች ደግሞ በሀጫሉ እንዴሳ ካምፓስ እንድትመዘገቡ ተብላችኋል። ለምዝገባ ስትሄዱ ልትይዟቸው የሚገቡ የተለያዩ ማቴሪያሎች እና የሚያስፈልጉ ነገሮች የስምንተኛ ክፍል ሰርተፍኬት፣ ዋናውና ኮፒ ከዘጠኝ እስከ አስራ ሁለተኛ ክፍል ትራንስክሪፕት፣ ዋናውና ኮፒው አራት አራት፣ እንግዲህ መጠኑ ሶስት በአራት የሆነ ፎቶግራፍ ይዛችሁ መሄድ ይኖርባችኋል። ብሔራዊ ዲጂታል መታወቂያ፣ አንሶላ፣ ብርድ ልብስ፣ የትራስ ልብስ እና የስፖርት ትጥቅ ይዛችሁ መሄድ ይጠበቅባችኋል ማለት ነው። እዚህ ጋር ለባህር ዳር ሬሜዲያል ተማሪዎች ማለት ነው ለባህር ዳር ዩኒቨርሲቲ። ባህር ዳር ዩኒቨርሲቲ በ2018 አዲስ የተመደበው ሬሜዲያል ተማሪዎች ነው። ዛሬ ዳር 11 2018 ዓ.ም መቀበል እንደጀመረ ይታወቃል። ዩኒቨርሲቲው ከዚህ በፊት ባደረገው ጥሪ የተፈጥሮ ሳይንስ ተማሪዎችን እንግዲህ የምዝገባ ቦታ በዘንዘልማ ግቢ ተብሎ የተገለጸ ቢሆንም የምዝገባ ቦታው ከዘንዘልማ ግቢ ወደ ፔዳ ግቢ የተቀየረ መሆኑን ዩኒቨርሲቲው አሳውቋል ማለት ነው። ስለዚህ ባህርዳር ዩኒቨርሲቲ በናቹራል ሳይንስ ዘንዘልማ መስሏችሁ ወደዛ እንዳትሄዱ፣ ወደ ዋናው ግቢ ወይም ደግሞ ፔዳ ግቢ ይሆናል ማለት ነው። ሌላው ጥሪ ያደረገው ዩኒቨርሲቲ ቡሌሆራ ዩኒቨርሲቲ ነው በ2018 ዓ ም በትምህርት ሚኒስቴር ቡሌሆራ ዩኒቨርሲቲ የተመደባችው አዲስ የሪ ሚዲያል ፕሮግራም ተማሪዎች ምዝገባ ህዳር 29 እና ህዳር 30 2018 ዓ ም የሚከናወን መሆኑን ዩኒቨርሲቲ አሳውቋል ትምህርት ታህሳስ 1 2018 ዓ ም ይጀመራል ለምዝገባ ስትሄዱ ልትይዟቸው የሚገቡ ነገሮች ከ9 እስከ 12ተኛ ክፍል ትራንስክሪፕት ዋናውና ኮፒው ሁለት ማለት ነው። የ12ተኛ ክፍል ሰርተፍኬት ዋናውና ሁለት ኮፒ፣ ስምንት ሶስት በአራት መጠን የሆነ ፎቶግራፍ፣ ብሔራዊ መታወቂያ ያው ፋይዳ ማለት ነው፣ የግብር መክፈያ ቁጥር ቲን፣ በርድ ልብስ፣ አንሶላ፣ ትራስ ጨርቅ እና የስፖርት ትጥቅ። ከዚ ጋር የግብር መክፈያ ማለት ነው መለያው ቲን ያላወጣችሁ ተማሪዎች ያው ብዙ አትጨነቁ፣ እዛ የሚሄዳችሁ ተብሏል። እነዛ ነገር ግቢዎች እንዲያመቻቹ ይደረጋል እየተባለ ነበር እና ያን ያላትጨነቁበት ስለ ቲን ማለት ነው የግብር መክፈያ ቁጥር መለያው ማለት ነው እና እነዚህ ዩኒቨርሲቲዎች ጥሪ ያደረጉ ናቸው ስለዚህ ሌሎች ዩኒቨርሲቲዎችም አሁን ጥሪ ያደርጋሉ አብዛኛው ክላስ ታህሳስ አንድ ነው አብዛኛው ይጀመራል የሚባለው ስለዚህ ብዙ አይቆይም ዩኒቨርሲቲዎች ይጠራሉ እየተዘጋጃችሁ መጠበቅ ይኖርባችኋል ማለት ነው